ብሩኬ ጀግና የውሳኔ ሰው ማለት ነው። እና ትናንት በጣም ነው ደስ ያለኝ፣ እንደዚህ ቁርጥ ያለ ውሳኔ ስትወስን ማለት ነው። ለምን ብትሉ ማንም ሰው እየፈለገበት ቦታ ሄዶ ሰውን በተስፋ ማኖር አይቻልም። ሰላም ሰላም፣ ውድ የማርታ ቤተሰቦች እንዴት ናችሁ? ልኝ ደና ናችሁ ወይ? እኔ አለሁላችሁ። እግዚአብሔር ይመስገን ሁሉ ሰላም፣ ሁሉ መልካም። እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንኳን ለሕማማት በሰላም በጤና አደረሰን። ሰሞኑን ሕማማት ነው እና ሳምንቱ ሙሉ ጌታችን የተሰቀለበትን ቀን እያሰብን እንውላለን ማለት ነው እና ይሁላችሁ። ሃይሚን ብሩክ ላይ የተፈጠረውን ነገር እያያችሁ ነው ማለት ነው እና ታውቃላችሁ እኔ ቤተሰብ የምላችሁ ነገር ምንድን ነው? ሀይሚ በጣም በጣም በጣም በጣም ከባድ ስህተት ሰርታችኋል ማለት ነው። እናንተ መፍረድ የምትችሉት እንደ ራሳችሁ ነው ማለት ነው። ለምን ራሳችሁ ላይ ጫማ እንደ ራሳችሁ ላይ የሚሰማችሁን ስሜን መፍረድ የምትችሉት ማለት ነው። እና እኔ አሁን ትናንት ብሩክ በወሰነው ውሳኔ እኔ ምንም አልደበረኝም ደስ ነው ያለኝም ማለት ነው። እሱ እንደዚህ አይነት ውሳኔ የወሰነው ሀይሚን ጠልቷት ወይም ሀይሚን ሳይወዳት ቀርቶ አይደለም። ወይም ሀይሚን ሳያፈቅራት ቀርቶ አይደለም። እንደዚህ አይነት ውሳኔ የወሰነው እምነት ገባችሁ አይደል? እምነት ማለት ነው። እምነት ደግሞ ካሌለ አንድ ሰው ከአንድ ሰው ጋር ሊቀጥል አይችልም ማለት ነው። ለምን እሱ እየተጠራጠራት ነው ማለት ነው። ለምን እስካሁን ያመናት አብሮ ሲቆዩ ያመናት ለካ እኔ እስካሁን ያመንኳት ለካ እሷ ውሸት ነበረ የምታደርገው ነበረ ብሎን የሚያስበው ማለት ነው። እና አስባችሁታል አለ። እስካሁን ስትነግረው የነበረው እውነት እየሆነ እሱ ግን አሁን የሚቀበለው ምንድን ነው? ውሸት ነው። እስካሁን ለካ የነገረችኝ ይህን ሁሉ ጊዜ አብረን ስንሆን ሁሉ የነበረው ነገር ለካ ውሸት ነው፣ እምነት የለም ነበረ ብሎን የሚያስበው ማለት ነው። እንዴት ብትሉ አንደኛ የሆነ ሰው ፍቅረኛ እያለው ሌላ ወንድ ማናገር አይችልም ለምን ጀስት ራሱ እዛ ሰው ውስጥ ህይወት አለ ገባችሁ አይደለ አሁን ሀይሚ ትልቅ ውስጠት የሰራችሁ ምንድ ነው ብሩክ ህይወቷ ውስጥ እያለ ሌላ ሰው ነው ህይወቷ ውስጥ ያስገባችሁ ፋሲልን አስገባችሁ ማለት ነው ቀለበት ተቀበለችው ነይ ሲላት ትሄዳለች እንገናኝ ሲላት ትገናኛለች ቴክስቲ ይጻጻፋ ይሄን ደግሞ ራሷ በራሷ በአንደበቷ በአፏ አምናለች ማለት ነው ያውን ሁሉ ነገር ብሩኬ አያውቅም ነበረ ማለት ነው። ለምን ከጀርባው ነበረ ለካ ይህን ሁሉ ነገር ሲደረግበት ሲከታተል፣ ሲደረግበት ድራማ ሲሰራበት የነበረው ማለት ነው። እና ይሄ ልጅ እንዴት ነው ከዚህ ችሪ ጋር ራሱ ነገ ህይወት ብሎ መመስረት የሚችለው? ግዴታ ትናንት ያለው ነገር እውነት ነው። በቃ የውሳኔ ሰው መውደት አለበት። በቃ ጀገን ብለ ቁርጥ በል ማለት ነው። እና ግድ ነው እኔ ከሀይሚ ጋር መለያየት አለብኝ። ያው መለያየት አለበት እንዴ እንዴት ነው የምታስቡት? አሁን እሷ ስህተቷ ከአጥፍታ ከሰቷ ከገባት በኋላ አሁን ቆም ብላ ስትመልስ እኔ እኮ ከአንተ ጋር መሆን ነው የምፈልገው፣ እኔ ከአንተ ጋር ሰሆን ነው ደስተኛ ፈቅድ ካለው ወድ ካለው እኔ ፋሲልን እኮ እንደዛ ስሰድቦ የነበረው ስንትን ይል እሱ አንተ አለህልኝ ብላ ነው እንዴ? ብሩክ መከታሽ አረገውሽ እንዲ፣ አንቺ የትም በተደባደብሽ በተጣላሽ ቁጥር ለአንቺ እየተደረበ የሚማታው እንዴ? እሷ እኮ ሪስክ ወስዶ እኮ ነው ለራሱ የሚጣለው የሚደባደበው፣ እንዴ በዛ መሀል ልጁ የሆነ ነገር ቢሆን እኮ የሚፈልገው ሰው አለ። ነገ የእሱ ልብ የምትገባ ሴት እኮ አለች። እንዴት እንዴት ነው የምታስቢ ሀይሚ? እንዴ ራስሽ ታጠፊና ራስሽ ስትሰሪና ተመልሰሽ እኔ ወድካለሁ፣ እኔ ከአንተ ጋር መኖር ፈልጋለሁ፣ እኔ አፈቅርካለሁ። ኖ ኖ ኖ! ይህ እንደዚህ አይሰራም። ይሄ የሚሰራ ነገር አለ። መጀመሪያ ሲጀምር አንቺ ስህተት ነው የሰራችው፣ ስህተትሽን አምንሻል። በቃ ቀለበት ከተቀበሽበት ከፋሲ ጋኖሪ በቃ አሁን ተፋችሁ። ልጁን እንዴ ለምንድን ነው እሱ ውሳኔ ሲወስን የምታስቆሚው? ለምንድን ነው የራሱን እርምጃ ሲራመድ አንቺ የምታስቆሚው ማለት ነው እንዴ አንቺ ሁልጊዜ ትክክል፣ አንቺ ሁልጊዜ አዋቂ፣ ያም አይሆንም ሀይሚ። መጀመሪያ ስህተቶችሽን በስህተቶችሽ አበላሽ ትሻል። በቃ ጨርሹ ያኛውን ማስተካከል ያለብሽ ነገር ካለ ማስተካከል አለብሽ ማለት ነው። አንቺ ሲጀመር ድብቅ ነሽ፣ ውስጥሽ አይገኝም። ለምን ይህን ያህል ሲያምንሽ ለአንቺ ብሎ እሱ ያን ሁሉ መስዋዕት እየከፈለ ለአንቺ ብሎ ያልሆነው የማያደርግ ነገር የለም የማይሆነው ነገር የለም። ግን አንቺ በዛ ልክ ለሱ ጥሩ ነገር አልሰጠሽም፣ ጥሩ ነገር አላደረግሽለትም። ምላሹ ውሸት ነው፣ ምላሹ አለመታመን ነው። እሱ ነገ ለአንቺ ጥሩ ነገር ያዘጋጅሻል ለአንቺ ቦታ እየሰጠ ብዙ ነገሮችን ሲያስተካክል፣ አንቺ ግን በዛ ልክ ለብሩክ ይሄ አይገባም ሀይሚ ማለት ነው። በጣም በጣም ነው ትልቅ ስህተት የሰራሹ ማለት ነው። እና እኔ እኔ ደስ ነው የሚለኝ አንድ ላይ ቢሆኑ በጣም መወዳቸው ጥንዶች ናቸው። ነገር ግን ብዙ ጊዜ ኮሜንት አረ ብሩኬ ተረጋጋ እንደዚህ አቶስ ምናምን ሲሉ ስላዩ ነው። እና እኔ በእንደዚህ አይነት ውሳኔ መወሰኑ ትክክል ነው። ለምን ብትሉ እችድ ያሁን ድጋሜ ራሱ ወደ ህይወቱ ብትመጣ እምነት የለውም ይቀባቸው አይደለ? በሰቀቀ ነው እንዴ? ነገም ሌላ ሰው እንደዚሁ ካስቸገራት ለሰው ብዬ ጓደኞቹ ሼም እንዳይዛቸው እንዳይደበራቸው ብዬ ቀለበት ተቀበልኩ ልትል ነው ማለት ነው እንዴ? አንደኛ ህጻን አይደለችም ትልቅ ሰው ናት። ነገሮቹን ሁሉ ማገናዘብ አለባት። የሆነ ሰው ወደ ህይወቷ ሲመጣ ለፍቅረኛ መናገር አለባት አይደለ? ሲጀመር ደግሞ አንቺ ነሽ ወሳኝነቷ። ወደ ህይወትሽ ሌላ ሰው እንዳይመጣ ማድረግ ትቻለሽ፣ ጓደኛ እያለሽ ፍቅረኛ እያለሽ ከላይ ራሱ ጋር ማውራት ስልክ መለዋጥ፣ ይሄ ተገቢ አይደለም። እንጂም ሌላ ህይወት ትፈልጊያለሽ ማለት ነው ወይ፣ ብሩኪን እንደ መደበሪያ እያያሽበት ነው ወይ፣ እነዛን ሰዎች መደበሪያ እያደረግሽባቸው ነው። እና ደግሞ ብሩክ ደግሞ እዚህ ጋር ሁሉን ነገር አቋርጦ ላይፉን ይዞ ነው። ከዚህ በፊት ደግሞ ታቂ ያለሽ የበፊት ህይወቱን በሴት እንደተጎዳ በሴት ብዙ ነገር እንደሆነ ታቂ ያለሽ አለ። ያን ነገር ደግሞ ያን ህመሙን ደግሞ ድጋሜ መታመም አይፈልግም። ለዛ ሳይቀጥል በቅጠል ነገሮችን ከሩቅ ነው መሸሽ ያለባት ማለት ነው። ለምን አሁን የበለጠ እንትን ባሉ ቁጥር ነገሮች ያልሆነ ነገር ነው የሚሄደው ምን የሚለው ማለት ነው። እና እኔ አላቅም እንጃ ለዚህ ጽፋትሽ ምን አይነት ምላሽ እንደምሰጪም ማቆ ነገር የለም። ወይ ፋሲልም እንትን ብሎ አይዶን ነው ስተሳር ተሻል። ሀይሚ ብሩክ በወሰነ ውሳኔ አንቺ ልትጸጸጫ አይገባሽም ማለት ነው። አሁን አሁን ከረፈደ ከገባሽ የእሱ መውደድ የእሱ ማፍቀር እዛ ሴት ጥቅም የለውም። አንቺ ነሽ ስህተት የመጀ መጀመሪያ ጥፋት ያጠፋሽው አንቺ ነሽ፣ የጀመርሽው አንቺ ነሽ። ለምን እሱ በጣም ነው የሚወደሽ እሱ ቦታ ላንቺ አለው። ከሚገባ በኋላ ታውቂያለሽ። ልቡን ያን ልቡን ነው ያደማሽው ማለት ነው። ለምን በቃ በውሸት መኖር ይከብዳል። በውሸት ሳትወጂው ወድካለሁ ተባብሎ ሳትወጂው አፈቅርካለሁ ተባብሎ የሰውን ጊዜ መፍጀት ነው፣ የዛን ሰውንም ላይፍ ማባከን ነው። እና እሱ በሰጠሽ ልክ እሱ በሰጠሽ ልክ አንቺ ካልሰጠሽ ይሄ ተገቢ አይደለም፣ ላንቺም ጥሩ አይደለም። ግን አሁን አንቺ ኢቨን ራሱ ትናንት ስትናገር የነበረው እኔ እኮ ፋሲልን እኮ አንተ ስላለህ ነው እንደዛ ስናገረው እንደዛ ስሞጣሞጥ የነበረው ስትይ እኔ ብሩክን የመሰለ እንደ ወንድ መሆኑ እንደምታየው እች ልጅ አንተ አለ ትከላከልልኛ አለ ብዬ ነው። ለምን በቃ አንተ የኔ አይሜ ከማንም ከወንድ ጋር ስጣላ በቃ ብሩክ ይደባደብልኛ ብሩክ ያገላግልኛል ብላ ኖርማል ነው ማለት ነው እንዴ? እሷ ለራሷ ነገር ነው የተጨነቀችው። እሷ የዛ ሳለ ስሜቷን ማውጣቷ መናገሯ ነው እንጂ አሁን ብሩክ ትናንት ከፋሲል ጋር የተደባደበው እጁን አሞታል። በዛ መሀል ሲጣሉ አይናቸው ቢጠፋ ወይ ጥርሳቸው ቢደማ ብዙ ነገር አለ። ያልሆነ ቦታ ተመታተው ማለት ነው። የዛ ሰዓት ላይ አንቺ አይቆጭሽም? እሱ ሲከላከልልሽ እንደዛ መሆኑ ወይስ መደባደባቸው ነው ደስ የሚልሽ የሚያስደስትሽ ማለት ነው። እና ይህ ንግግርሽ ራሱ ደስ አይለም። ገባሽ አይደል? ከአንድ ትልቅ ሰው ነኝ እድሜ ማለት በጣም ብዙ ነገሮችን ታስታውያለሽ። ትልቅ ነሽ። መጥፎንም የሰው ልጅ ሲናገር እዛ ሰው ላይ ያስቀይማል አያስቀይምም ብሎ መናገርም ተገቢ ነውና አንቺ ጠጥ ብለሽ እንደመጣለሽ መናገር፣ አንቺ ትክክል ነሽ ብለሽ ማሰብሽ፣ ይህ ዛሴት በጣም ችግር አለው ማለት ነው እና ኤኒዌይስ እኔ ብሩክ በወሰነው ውሳኔ በቃ አንዴ ቆርጧል። ትናንት ልንለያይን የመጣ ነው። ደክሞኛል ለምን በውሸት መኖር በውሸት እያስመሰሉ መኖር ከብዶኛል ያለው እኔ ብሩክ በዚህ ሀሳብ እስማማለው ለምን በቃ የምትገባህ አይደለችም። በቃ ብዙ ጊዜ እሷን አትለዟም ስህተት የምሰራው የምታጠፋው ምን የምትለው ከዛ በኋላ አንተ ስትወስን መታ አንትን ትላለች፣ ታለቃቅሳለች ምናምን ከዛ ደግሞ አንተ ወደ ልብ ይመለሳል። ይሄ ልብ አውቃ ነው እሷ ራሱ እንደዚህ ሄደት መለስ ወጣ ገባ የምትለው ማለት ነው ብላ ብላ ነገም እኮ ልጅ ልጅ የሆነ ተሳስታ ከሆነ አርግዛ ብትመጣ በቃ ከአረገስኩ እንዴ መጀመሪያ ፍቅረኛን ፍቅረኛ ፍቅረኛ ምን ማለት እንደሆነ መለየት አለብሽ። ፍቅረኛ ላንቺ ፍቅረኛ ማለት ምን መለየት አለብሽ። ያን ነገር ለይ። ኖርማል ቤስተ ፈረንድን ለይ። ጓደኛ የራሱ ጉዳይ። ስለ ሰው አይደለም፣ አንቺ የምትሆነው ስለ ራስሽ ነው። እና ይሄ ተገቢ አይደለም።